በስማም ወወልድ ወመንፈስ ቅዱስ አዱ አምላክ በስማም ወወልድ ወመንፈስ ቅዱስ አዱ አምላክ በስማም ወወልድ ወመንፈስ ቅዱስ አዱ አምላክ። አሜን አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም አሜን። የአራ አምስት ኢትዮጵያዊው ታላቅ ጻድቅ የደብረ አሳው አባ ዮሐኒ የተሰውሩበት ዕለት ነው። አባታቸው አባ አሞኒም በዚህች ዕለት አርፏል። የቅዱስ ሌንጊኖስ ራስ የታየችበትና ታምር ያደረገችበት ዕለት ነው ነው ይኸውም ቅዱስ ሌንጊኖስ በመጀመሪያ ጌታችንን ጎኑን በጦር የወጋው ነው የመዳን ያለም የፍቅሩ መጠን ልክ የለውምና ይህንንም ጎኑን በጦር የወጋውን ሰው በወቅቱ እውር የነበረችውን አንድ አይኑን አበራለት በኋላም በስሙ አምኖ ወንጌልን ሰብኮ በሰማዕትነት እንዲያርፍ መረጠው በሙሉ ልቡ አምኖ እስከ ሞት ድረስ ለመታመን ተዘጋጅቶ እቅፎች አይሁድ ፊት ስለ ጌታችን አምላክነት መመስከር ጀመረ አይሁድና ሮማውያንም በምስክርነቱ እጅግ ተቆጥተው ሰው ያሳደዱት ጀመር። ወደ ታናሿ እስያ ወደ ቀጳዶቅያ ሄዶ በዚያ ወንጌልን እንደ ሐዋርያት በመስበክ ብዙዎችን ወደ ቀናች እምነት መልሷቸዋል። አይሁድም በክፋት ተነስተው የሐሰት ምስክር አቁመው በመኳንንት ዘንድ በሐሰት ወንጅለው በቀጳዶቅያ አገር ሐምሌ 23 ቀን አንገቱን በሰይፍ አስቆረጡት። ራሱንም ብቻዋን ወደ ኢየሩሳሌም ወሰዷት። በምስክርነቱ የቀኑና የተናደዱ በዚያ የሚኖሩ አይሁድም ራሱ ተቆርጣ ባዩአት ጊዜ እጅግ ተደስተው ከከተማ ውጭ በአንድ ኮረብታ ላይ ቀበሯት። ከብዙ ቀንም በኋላ በቅዱስ ሌንጊኖስ ስብከት ያመነች አንዲት ሴት በቀጵዶቅያ አገር ራሱን ከቆረጡበት ጊዜ ጀምራ በተቆረጠበት ቦታ በመቆም ለእርሱ ታለቅስ ነበር። ከጊዜም በኋላ ዓይኖቿ ታወሩ። ጌታችን መቃብር ለመሳለም ተነስታ ከነ ልጇ ወደ ኢየሩሳሌም መጣች። ኢየሩሳሌም በደረሰች ጊዜ ልጇ ሞተ። በአዘኖና ሳለ ወደ አገሯ መርቶ የሚወስዳት ስላጣች መሪር ለቅሶን አልቅሳ ደክሞ ተኛች። ተኝታም ሳለ ቅዱስ ሌንጊኖስን ከሞተ ልጇ ጋር በራእይ አየችው። ራሱ ተቀብራ ያለችበትንም ቦታ ነገራትና ሄዳ እንድታወጣ አዘዛት። ቅዱስ ሌንጊኖስ ወዳመለከታት ወደ ቦታው ሄዳ ስታስቆፍር መዓዛው እጅግ ጣፋጭ ሆነ፣ የሽቶ መዓዛ ወጣ። አማኟም ሴት የቅዱስ ሌንጊኖስ ራሱ ያለችበት ቦታ ስትደርስ ታላቅ ብርሃን ተገለጠላትና ዓይኖቿ አበሩላት። የቅዱስ ሌንጊኖስን ራስና የልጇን ሥጋ ይዛ ወደ አገሯ ወስዳ በአማረ ቦታ አኖረቻት። ይኸውም ተአምር ህዳር አምስት ቀን የተፈጸመ ነው። የቅዱስ ለንጊኖስ ረድኤቱ በረከቱ ይደርብን በጸሎቱ ይማረን። አቡነ አሞኒና ልጃቸው አቡነ ዮሐኒ መጽሐፍ አባታቸውን ዘስዩመ ተንቤን ይላቸዋል። እናታቸው ደግሞ ዓመተ መንፈስ ቅዱስ የሚባሉ ደገኛ፣ ምግባራቸው ያማሩ፣ አገር ወዳድ ናቸው። አቡነ አሞኒ የካቲት አምስት ቀን አክሱም ውስጥ ሲወለዱ ሰይጣናት የወላጆቻቸውን ቤት ከበው በማየታቸው እንደተወለዱ በእጃቸው ቢያመለከቱ በአንድ ጊዜ ስልሳ ሰይጣናት ተሸንፈው እንደ ጢስ በነው ጠፍተዋል። አሞኒ ማለት አሸናፊ ማለት ነው። አባ ሞኒ የራስ ጸጉራቸው ልብስ መጎናጸፊያ ሆኖላቸው የኖሩ ታላቅና ቀደምት አባት ናቸው። በደመና ተጭነው ደብረ ዘይት ድረስ በመሄድ ከአባ እብሉ ጋር ተገናኝተው ብዙ ምስጢርን አውርተዋል። አባ ዮሐኒን አስተምረው ያሳደጓቸው አባ አሞኒ ናቸው። የእናቱን ጡት ፈጽሞ ጠብቶ የማያውቀውን የመንፈስ ቅዱስ ልጃቸውን አባ ዮሐኒን እሳቸው እያጫወቱት የታዘዘ አሞራ በክንፎቹ እያለበሰው ቶራ ወይም ሰሳ እያጠባችሁ ነው ያደገው። መነሻ ታሪኩም እንዲህ ነው። የተንቤን አውራጃ ገዢ የነበረ ሰው በዘመኑ አጼ ካሌብ የነበሩበት ዘመን ነበርና አብሯቸው ወደ ምድረ ኖባ ሄደው ሰባት ዓመታትን የፈጀ የጦር ዘመቻ ክርስቲያ ችን በሚያሰቃዩ ነገሥታት ላይ አካሄዱ። የተንቤኑ አውራጃ ገዥም ወደ ዘመቻው ከሄደ ቆይቶ ነበርና ታናሽ ወንድሙ የገዥውን ሚስት ወንድሜ የቀረው ሞቶ ነው እንደ ኦሪት ሕግ እኔው ላግባሽና ልጆቹን ላሳድግ አላት። እርሷም ባሌ ቢሞት ይነገረኝ ነበር ዘመቻ የሄደው ሁሉ አልተመለሰም ብላ እምቢ ብትለው በግድ ተገናኛት። በዚህ ጊዜ አባ ዮሐኒ ተጸነሱ፣ በሚያዝያ አምስት ቀንም ተወለዱ። ከዘጠኝ ወር በኋላ ባሏ ከዘመቻ መጣና ወደ ቤቱ ተ ተመለሰ የአካባቢውም ሰው ወጥቶ በክብር ሲቀበለው ሚስቱ ግን ምጥ ተይዛ ታማ ስለነበር ወጥታ አልተቀበለችም የት ሄደች ምንስ ሆነች ብሎ ሲጠይቅ ልጅ አይደብቅምና አንድ ጻን አርግዛ ልትወልድ በምጥ ላይ ትገኛለች አለው የአውራጃውም ገዢ ያለችበት ድረስ ሄዶ ቢያያት ያማረ ወንድ ልጅ ታቅፋ አገኛት ከዚህም በኋላ ከቤቱ ምሰሶ ጋር ጥፍንግ አድርጎ አስሮ እየገረፋትና እያስጨነቃት ለማን እንዳረገዘች ጠየቃት እርሷም የወንድሙን ሚስጥር ለመጠበቅና ወንድማማቾቹን ላለማጣላት ሰቃዩን ታግሳ ዝም አለች። በዚህ ቅስፈት የራማው ልዑል ቅዱስ ገብርኤል አርባ ዓመት ሙሉ ዘግተው በበረሃ ለሚኖሩት ለአባ አሞኒ ተገለጠላቸውና እንደ አውሎ ነፋስ አምዘግዝጎ ወስዶ አውራጃ አገረ ገዥ ቤት አደረሳቸው። እንደ ደረሱም ዓመተ ማርያም በጽኑ ድብደባና ግርፋት እየተሰቃየች እያለ አባ አሞኒ የጸጉራቸውን አጽፍ ለብሰው ራቁታቸውን ደጅ ላይ ቆመው አየቻቸው። በዚህ ጊዜ ለባሏ ያውና ከዚህ መነኩሴን የወለድኩት አለችው። የተን ቤኑ አውራጃ አገረ ገዢውም አባ አሞኒን ይዞ ጽኑ ግርፋት በወታደሮች አስገረፋቸው። በመቀጠልም ገና የእናቱን ወተት እንኳን ያልቀመሰውን ጨቅላ ሕፃን አንስቶ እንካ ልጅን ይዘ ጥፋ ከዚህ ብሎ ሰጣቸው። አባ አሞኒም በዚህ ጊዜ ዮ አበኒ ዮ አበኒ አሉ። በትግረኛ እሺ ስጠኝ ማለት ነው። ከዚህ በመነሳት ነው ሕፃኑ በኋላ ላይ አባ ዮሐኒ የተባሉት። አባ አሞኒም ሕፃኑን ተረክበው ወደ ደብረ አሳ ተራራ ስር ሄደው ልጁን ከወይራ ዛፍ ስር አስተኙት። አምላኬ ኢየሱስ ክርስቶስ አጢያቴን ተመራምረ ይህን ሕፃን የሰጠኝ አላጠበው ጡት የለኝ፣ አላበላው እህል የለኝ ብለው የጨቅላውን ሕፃን ነገር እጅግ ቢያስጨንቃቸው ምርር ብለው አለቀሱ። ጸሎታቸውንም እንደጨረሱ ተራራውን በመስቀል ምልክት ቢባርኩት በተራራው መሃል ላይ እንደ መደብ ያለ አልጋ በተአምራት ተሰርቶ አገኙት። ሕፃኑንም ከዛ አስተኝተው ድጋሚ ጸሎት ሲጀምሩ ሆራ ወይም ሰሳ መጥታ እግርና እግሯን አንፈራጣ ሕፃኑን አጠባችሁና ሄደች አባ አሞኒም በዚህ ደስ ተሰኝተው ሕፃኑን የምግብ ነገር ከተያዘ ግድ የለም ብለው ሌሊቱን ሙሉ ሲጸልዩ አድረው መለስ ቢሉ ዳግመኛም ሕፃኑን የታዘዘ ንስር አሞራ በክንፎቹ ጋርዶ አልብሶትና አቅፎት እንዳደረ ተመለከቱ አባታችንም እጅግ ደስ ተሰኝተው እግዚአብሔርን አመሰግኑት እንደዚህ ሁሉ ቀን ቀን ቶራ እያጠባችሁ ሌሊት ሌሊት ንስር አሞራ አልብሶት እያደረ ሕፃኑ ሶስት ዓመት ሆነው አባ አሞኒም ከሰባት ዓመቱ ጀምረው እስከ አስራ ሁለት ዓመቱ ድረስ ንባብ ከነትርጓሜው ብሉይንና አዲስን ምግባርና ሃይማኖትን ስርዓተ ቤተ ክርስቲያኑን ሁሉ አስተማሩት። አባ አሞኒ ልጃቸው አድጎ አስራ ሁለት ዓመት ሲሆነው ከዚህ በኋላ ዲቁና ሊያሾሙትና አክሱም ጽዮን ወስደው ሊያስባርኩት ቤተ ካህናት ከተባለው ቦታ ይዘውት ሲሄዱ ስሙ ሲታ ከሚባለው ቦታ ሲደርሱ ከወገባቸው በላይ ራቁታቸውን የሆኑ እንስራ የተሸከሙ አስር ሴቶች አገኙ። አባ ዮሐኒም አባታቸውን አባቴ እነዚህ ደረታቸው ላይ ቀንድ ያላቸው ጸጉራቸው የረዘመ ምንድን ናቸው እንደኛ የሆኑ መስእታን የሚባሉት እነዚህ ናቸውን? አሏቸው። አባ ሞኒም አይደሉም ልጄ፣ ዝም ብለህ ሂድ አሏቸው። በኋላ ግን ትዚህ ስላቸው በዱር እንስሳት ያሳደግኩት ልጄ ወንድና ሴት ለይቶ ሲያውቅ በዚያው ሊሳሳት አይደለምን? ብለው በማሰብ ዲቁናና ክህነቱ ይቅርበት ብለው ተመልሰው ወደ ባታቸው ይዘውት ገቡ። ከዚህም በኋላ አባ አበይዶ ወደ አባ አሞኒ መጣና እሳቸውን ከአባ ዮሐኒ ጋር እያገለገሏቸው ተቀመጡ። ዮሐኒ እየጻፈ አበይዶ የሚጻፍበትን ቆዳ እያዘጋጁ ሦስቱም በአንድነት በተጋድሎ መቀመጥ ጀመሩ። አባ ዮሐኒ ሀያ ዓመት አባ አሞኒ ደግሞ አርባ ዓመት በሆናቸው ጊዜ መልአኩ ቅዱስ ገብርኤል ለአባ አሞኒ ተገለጠላቸውና አሞኒ ሆይ ከእንግዲህ እግዚአብሔር ወደ ኔና ብሏል አላቸው። እሳቸውም ልጃቸውን አባ ዮሐኒንና አባ አበይዶን ጠርተው በሉ እንግዲህ እኔ ወደ እግዚአብሔር እግዚአብሔር መሄዴ ነውና ጸልዩልኝ አሏቸው። ከማረፋቸውም በፊት አባ ዮሐኒን ለብቻቸው ጠርተው አንተ አባ ዮሐኒ ካሁን በፊት ሲታ ላይ ያያቸው ሴቶች ናቸው፣ አዳምን ከገነት ያስወጡት ናቸው። ወደፊትም እንደነርሱ ነርሱ ያለ የደረሰብህ እንደሆነ ካለበት ገደል ተወርውረ ወድቀው በባህር ውስጥ ጥለቅ ብለው ነግሯቸው በዘዋሪው ዕለት ኅዳር አምስት ቀን በሰላም አረፉና ወደ ጠራቸው እግዚአብሔር ሄዱ። አባ አሞኒ ካረፉ ከአስራ ሁለት ዓመት በኋላ የአባ ሰው ዮሐኒ ወላጅ እናታቸው የልጇን ነገር ስታጣራ ኖራ ነበርና፣ አሁን ባሏም ስለሞተ አባ አሞኒም ስላረፉ ልጇን ልታይ ከሰላሳ ሁለት ዓመት በኋላ መጣች። ቀሚስ ለብሳ፣ ጸጉሯን ተሰርታ በሴትነቷ ልጇ ካለበት ቦታ በመሄድ ማነጋገር እንደማትችል ስላወቀች ጸጉሯን ተላጭታ የወንድ ልብስ ቁምጣ ለብሳ በሁለመኗ ወንድ መስላ ወደ ደብረ ዓሣ ተራራ አመራች። እዚያም እንደደረሰች በቅዱሳን ሥርዓት መሠረት ሶስት ጊዜ አውሎ ግሶ አውሎ ግሶን አለች ሰይጣን ይህን ስም ሲሰማ አርባ ክንድ ይርቃል የደብረ ዳሞ መነኮሳት እንደ ሰላምታ መለዋወጫ ይጠቀሙበታል አባ ዮሐኒም ይህን ድምፅ ከውጭ በሰሙ ጊዜ አንተ ማን አሉ እርሷም አመተ መንፈስ ቅዱስ ነኝ አለቻቸው አባታችንም አንድም ድምፅዋ ወትሮ ከሚያውቁት ድምፅ ስለ ተለየባቸው ደግሞም ትዝ ሲላቸው እነዚያን እንስራ አዝለው ደረታቸው ላይ ቀንድ ያላቸው ሆነው ውሃ ቀድተው ሲሄዱ በመንገድ ያዩ የሚሰሯቸው ሴቶች ድምፅ ሆነባቸው። ደግሞም ወልደ ከሌ ክንፈ ከሌ ሲባል እንጂ አመት ወለተ ሲባል ሰምተው አያውቁም ነበርና አባታቸው አባሞኒ የነገሯቸው ትዝ አላቸው። በዚያው ቅስፈት የሚጽፉባትን ብር ጆሮቸው ላይ እንደሰኩ አምስት መቶ ሜትር እርዝመት ካለው ትልቅ ተራራ ላይ ራሳቸውን ቁልቁል ወረወሩ። ነገር ግን መሬት ሳይደርሱ መልአኩ ቅዱስ ገብርኤል በአየር ላይ እንዳሉ ተቀበላቸው። ብራቸው ግን መሬት ላይ ወድቃ ሸንበቆ ነች። ወዲያውም አባ ዮሐኒ ክ ክንፋ ከቅዱስ ገብርኤል ጋር ጎን ለጎን ሆነው በዛሬዋ ዕለት ዳር አምስት ቀን ወደ ብሔረ ይዟቸው ገባ። ብሔረ ህዋን ያሉ እና ኖክ ና ሰው ከሚሞብትበት አገር ሞት ወደሌለበት አገር ማን አመጣው አሉ። መልአኩም በዚህ ጊዜ እግዚአብሔር ባዘዘኝ ጊዜ እኔ ገብርኤል ነኝ፣ አመጣውት አላቸው። ቀጥሎ መልአኩ አንተ ኖክ ምንም ንጹህ ብትሆን በስርዓተ ስጋ ተወልደ በስርዓተ ስጋ አድገ ሚስት አግብተ ወልደአል እግዚአብሔርም እዚህ ያደረሰ በንጽ እና ነው አንተም ኤልያስ ምንም ድንግል ብቶም በስርዓተ ስጋ ተወልደ በስርዓተ ስጋ አድገ ከዚህ ደርሳል። ይህ አባ ዮሐኒ ግን ከተወለደ ጀምሮ የእናቱን ጡት አልቀመሰም፣ ቀን ቀን ሰሳ እያጠባችው፣ ሌሊት ሌሊት ንስራ ሞራ በክንፎቹ እያለበሰው አድጓል እንጂ ብሎ ነገራቸው። ቀጥሎ መልአኩ የአባ ዮሐኒን ገድል ዘርዝሮ ከነገራቸው በኋላ ይሞት ያለበትንም ያሟሟቱን ነገር ከነገራቸው በኋላ ታዲያስ እንዲህ ያለውን አምጥቼ ከብሔረ ሕያዋን ባስገ የሚገባው ፍርድ እውነት አይደለምን? አላቸው። ሄኖክና ኤልያስ ሚን ጊዜ ይገባዋል ብለው አባ ዮሐኒን በምስጋና ተቀበሉት። ከዚህ በኋላ መልአኩ ቅዱስ ገብርኤል ወደ ደብረ ዓሣ ተመልሶ መጥቶ ለአባ አበይዶ ተገለጠላቸውና አባ ዮሐኒን ብሔረ ሕያዋን እንዳስገባው ነገራቸው። በመጀመሪያ ሄኖክና ኤልያስ አላስገባ ብለው እንደነበርና በኋላ መልአኩ ራሱ የአባ ዮሐኒን ገድላቸውን ከነገራቸው በኋላ በምስጋና እንደተቀበሉት ለአባ አበይዶ ነገራቸው። ቀጥሎም መልአኩ የአባ ዮሐኒን ገድላቸውን ከነገራቸው በኋላ በምስጋና እንደተቀበሉት ለአባ በይዶ ነገራቸው። ቀጥሎም መልአኩ የአባ ዮሐኒን ገድላቸውን እንዲጽፉትና እንዲያስተምሩበት ለአባ በይዶ አዘዛቸውና አረገ። አባ በይዶም አባ ዮሐኒ ከገደሉ ተወርውረው ሲወድቁ አንድ ደስ የሚል ወንድ ሲቀበለው አይተው ነበርና አሁን መልአኩ ሲነግራቸው እጅግ ደስ አላቸው። አባ በይዶም በታዘዙት መሠረት፣ የአባ ዮሐኒን ገድል ጻፉት። ልብሳቸውም ህዳር ሰባት ቀን በሰላም አርፈዋል። የአባ አበይዶ፣ የአባ አሞኒ እና የአባ ዮሐኒ ረዴት በረከታቸው ይደርብን፣ በጸሎታቸው ይማረን። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ላይ ያሉ አምላክ ለሉል እግዚአብሔር ክብር ምስጋና ይግባው፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን፣ የዕለት እንጀራችንን ስጠለ ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል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 ጸጋን የተሞላሽ ብጽሕት እመቤታችን ቅድስት ድንግል ማርያም ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምረትን ለምኝለን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም እስከ ዘላለሙ። እግዚአብሔር አብ ጸጋ፣ እግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የሰማዕታት ጸሎት ተራዳይነት፣ የቅዱሳን መላእክት ጠባቂነት ከሁላችን ከህዝበ ክርስቲያን ጋር አብሮን ይኑር። ለዘላለሙ አሜን።